እንደምን ጤና ይስጥልኝ። ውድ ኢትዮጵያን እንደዚሁም ኤርትራን፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ታዲያ ዛሬ አንድ ነገር ይዤላችሁ መጥቻለሁ። በመጀመሪያ ግን በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ እያልኩኝ ቪዲዮ የፍጻሜ ደስ ተከታተሉ ያለው እንደዚሁም ደግሞ ለምታበረታቱኝ ለምታበረታቱኝ ለምታግዙኝ ደረች ለምትሉኝ እና ዛሬ ግን ሲለች መጣሁት ምንድን ነው? አብዛኛው ሰው ይቱብ አመት ከሆነው በኋላ ሰዓት ያነሳል ይላል፣ ግማሹ አያነሳም ይላል፣ ግማሹ ደግሞ የተሰራውን እያጣራ ነው የሚያነሳው። ለምትሉ ሰዎች ዛሬ እንዴት ያነሳል? ለምንስ ያነሳል? የሚለው በራሴ እያየሁት በራሴ የደረሰውን እነግራችኋለሁ ማለት ነው። አንደኛ ጠንካራ ብላችሁ እንድትሰሩ ይረዳችኋል ማለት ነው። ጠንካራ ብላችሁ እንድትሰሩ ይጠቅማችሁ። በመቀጠል ደግሞ በስንት ጊዜ መሆኔ መሆን አለብኝ ብላችሁ እንድታቀሉም ይጠቅማቸዋል። በማለት ነው እና የቪዲዮ ፍጻሜ ድረስ ተከታተሉኝ። እነሆ ይጠቅማቸዋል ብዬ ነው። እና እንዴት ያነሳል የሚለው ልንገራችሁ። ዩቱብ ሰዓት በደንብ ያነሳል። ሰዓት የሚያነሳው ምንድን ነው? አሁን አንዳንድ ሰው እንደውም ከሀያ አራት ሰዓት በኋላ ባደላ ያስብለት እኔ ግን ላይቭ ገብቼ ስወጣ ነው ሂሳቡ ሰርቶ ልክ ወጥቼ ከአምስት ሶስት ደቂቃ በኋላ ከነበረኝ ላይ ይደምርልኛል ማለት ነው። ይደምርልኛል። አንዳንድ ሰው ደግሞ ከአራት ሰዓት በኋላ ነው የሚሰጠው። አንዳንድ ሰው ከሶስት ቀን በኋላም ይደምርለታል። እንደ እንትን ነው ማለት ነው፣ እንደፈለገው እንዳሸው ነው ማለት ነው የሚሰራረው። ግን እኔ ምንድን ነው ሰዓት እንዴት ነው አመት ከሆነ በኋላ ሊያነሳ የሚችለው የሚለውን በራሴ ያየሁት ነው የምነግራችሁ ማለት ነው። በትክክል ከአመት ከሆነ በኋላ ያነሳል። ለምሳሌ እኔ አሁን በአንድ ቀን ውስጥ ሁለት ሺ አንስቶብኛል። በአንድ ቀን ውስጥ አንድ ሺ ምናምን አንስቶብኛል። እያጣራ ነው የሚሄደው ከአመት ከጀመርኩበት ጊዜ ጀምሮ የነበረውን ያነሳው እና እንደ አዲስ እንድጀምር ያደርጋል። ወይም ደግሞ እየጀመርኩበት አካባቢ እየሰራሁት መጀመሪያ አካባቢ እየሰራሁት ያስቀምጥልኛል ማለት ነው። እና በተረፈ እንደት ናችሁ? ደህና ናቸው የተለያዩ ያው ዩቲዩብ ስትሰሩ ትግስት ይጠይቃል፣ ጥንካሬ ይጠይቃል። እኛው እኛ ስራችንም ብዙም ቢዚ ለሆነ ሰዎች በተለይ ከባድ ነው። ሰዓቱ ለማምላት በጣም ከባድ ነው። እኔ እንኳን እያሸፍኩኝ እያሸፍኩኝ ነበር፣ ምክንያቱም ላይቭ አልገባም ነበር። ላይቭ አልቀመጥም ብዙ ሰዓት። ስድስተኛ ወሬ ላይ መሰለኝ ባለ ተሳሳት የጀመርኩት፣ ከዛም በፊት አልጀመርኩም፣ ምክንያቱም ላይቭ መቀመጥ ያው ቁም ነገር አይባላም። ላይ ላይ እንደምታዩት ቁጭ ብላችሁ እርስ ይዛችሁ የሆነ ርስ ስታወሩ ሰውም አይቀበልም። በተለይ ደግሞ የመዳን ማመቻውን እንደምታውቁት እኛ ስራ ላይ ነው። ሳይለንት አርገን ነው የምንሰማው። ስለዚህ የሆነ ውይይት አርገን ምናምን እንትን ማለት አንችልም እና ምንላችሁ ፈልጌ ነው። ስለዚህ ላይቭ መግባት ለዛ ነበር የሚደብረኝ። ነገር ግን ምንም ማለት ስለማልችል ግዴታ ያው ስለሆነ እገባለሁ። ያው እንደምታዩትም ሳይለንትም እያረኩ ምንም እያረኩ እገባለሁ። መጠንከር አለብን። ስራ ካላቸው ሰዎች እንቅልፍ ማጣቶ ቢሆን በዓመት ውስጥ በነገራችን ላይ ዓመት እኮ ብዙ ጊዜ ነው እኛ ስለማናስበው ነው እንጂ ዓመት እኮ በጣም ረጅም ጊዜ የሚሰጠን ነው። ምክንያቱም እኔ በጀመርኩበት ሰዓት አብረን የከፈትን ልጆች ዛሬ ሁለት ቻናል ሶስት ቻናል ያላችኋለሁ። ግን ምንድን ነው የኛ ያው ውስጥ፣ አንዳንዶቻችን ጊዜ በማጣት አንዳንዶቻችን ደግሞ አይከፍልም በማለት አንዳንዶቻችን ደግሞ የሆነ የሰርች ይለወጣል በማለት ግን ከሰራን ይለወጣል በእርግጥ ትልቅ ለቅ እንዲሰጠው ፈጣሪ ነው። ቢሆንም እኛም ደግሞ የአቅማችንን ብንወጣ በምንሰራው ነገር እስከ ጥግ ድረስ ብንሄድ ውጤት እናገኛለን። ሙኒም ከተደረገ በኋላ ያነሳል ምናምን ነገር ብር ምናምን ይባላል። ግን ያ ሁሉ ነገር በትዕግስት ማለፍ ነው። ምክንያቱም አንድ ሰው አንድ ቢዝነስ ሲጀምር ሲጀምር ይከስራልም ያትርፋልም አለ። ስለዚህ እንደዛ አድርገን ማየት ነው ማለት ነው። ሰው ተመሳሳይ ከኔ ጋር እንደዚህ የሆነባቸው ሰዎች አንስቶባችኋል? ለምንድን ነው የሚያነሳው መሰላችሁ? አንስቶ እኮ እንዳለ እንዳለ ባዶ አይደለም የሚያደርግ የተወሰነ ወይ አንድ ሺህ ወይ ከዛ በታች ያስቀምጥላችሁና እርትታችሁ ትሉ ትሉ ትሉ እየሰራችሁ እንዲጠራቀምላችሁ ትሉ ትሉ ትሉ ከሰራችሁ በጣም ብዙ ቪዲዮ እንዲታይላችሁ ከሰራችሁ ከሰራችሁ ትሉ ትሉ ከደመራችሁ ተጀምራችሁ ቢያነሳውም ይከፋል፣ ቢያነሳውም ይከፋል፣ እዛኔ ይጠራቀማል ግን አሁን እንደኛ እንደኔ ለማይመቸው ሰዎች እናንተ ስታጠራቅሙ እሱ እያነሳው ነው። እናንተ ስታጠራቅሙ እሱ እያነሳው ነው። ግን ዋናው ነገር ያው በባዶ ክፍትም ስታወት ከባድ ነው። ሰው አይቀመጥም። አቅሰው ታለው ሁሉ ለማንኛውም ጠንክሮ መስራቱ ይሻላል ለማለት ፈልጌ ነው። በተረፈ ወዳችኋለሁ። ባይባይ